እንግዲህ ረሱል ሰለላሁ ዓለይሂ ወሰለምን የሚሳደቡት መጨረሻቸው ይሄ ነው። አልሐምዱሊላህ ረብል ዓለሚን። እንግዲህ ይሄ ሰውዬ እፎይንነ ካለን ስንል ሚሊዮን እፎዮችን መንካት እንደሚመጣ እንድታስቡበት ስሙት። እፎይ ለዚህ ነው መልስ የሰጡት። ግንኙነት እንደፈለግህ የተፈቀደ ነው። ኦርቶዶክስ እንጨርሳለን በአላህ ፈቃድ። አላሁ አክበር። እሱም ምንድን ነው? እኔ እፎ ያለው እኔ የቅድስት ኦርቶዶክስ ተዋህዶ እምነት ተከታይ ተዋህዶ ነኝ ማለት ነው። ኦርቶዶክስ ተዋህዶ ነኝ እንጂ ማህፀን ትነሳና ና ፍጥረትን ፈጥሮ ከጨረሰ በኋላ ማህፀን ተነሳ ያለህን ቀሚስ ትወጥታለች። ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ሶ ትርሜ የተመሰገነ የተወደሰ ይሆን። በወቅታዊ ጉዳይ ተመልሽ ዛሬ ጠፋብኝ ቢኝባቸው ነበረ ተወሰኑ ነገሮች ስለ አስቸገሩኝ ነው። ኮምፒተር የተበላሸው ስለነበር ነው። የሆነው ሆኖ ተመልሼ መጥቻለሁኝ። መምህራችን ዘመድኩንም ወንድማችን እፎይም ያነሳቸው አስገራሚ ነገሮች አሉ። በነገራችን ላይ በዚህ ቪዲዮ ላይ አንድ በጣም የሚያስገርም ነገር ብነግራችሁ ደስ ይለኛል። ብዙም ጊዜ ላይ ሙስሊሞች ክርስቶስን ለመሳደብ ሲፈልጉ እሱ እኮ ሰው ነው እሱ እኮ እንደኛ ይበላል ይጠጣል የሚሉ ነገር ሰምታችሁ ታውቃላችሁ። ታዲያ በዛሬ ቪዲዮ ላይ አላህ ማህፀን እንዳለው ታውቃላችሁ ወይስ ሳታውቁም የሚለውን ነገር እናያለን። ዝናብ እየዘነበ ስለሆነ ድምፅ ቢያስቸግራችሁ ይቅርበሉኝ። ከመምህራችን ዘመድኩን ጀምር ደም የሚያፈላ አሁን ስለ ሶሻል ላይፍ ስለ ማህበራዊ ህይወት ስለ ኑሮ አይደለም የተናገረ አንድም እስላም አንድም እስላም ወጥቶ አንድም እስላም ወጥቶ የእኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም ኦርቶዶክሳዊ አጨብጫቢ አቃጣሪ አለቅላቂ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለ። አንድ እስላም የለም ራሱ ራሱ ራሱ እሸቱን የጠየቀው ጓደኛዬ ነው ያለው። እስላም ወጥቶ የኛም ሼኮች የተናገሩት ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይህን ሆዱን የሚመራው ሆዱ የሚመራው ሰብስክራይበርስ ሸቃይ፣ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት፣ ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከእርሱን ወዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ? የአሜሪካው ገዳም ሲሰበሰብ አንድ ሚሊየን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም። እንዴት እንደተመለሰ አናውቅም? ጥቁሯን ባየ አስጀምረው፣ ሌላውን ማኖ አስነክተው ገንዘብ እንዴት እንደሚወጣ አናውቅም? አልሰማ ነውም አላየ ነውም ባለቤቶቹን አልጠየቅንም? በብድር የተቀበሉትን ገንዘብ እነሸቱ እንዲያደርጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ፣ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ፣ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ዋሃቢ ነው እንዴ? አይደለም፣ ይሄው ገታታ ኦርቶዶክሳዊ ነው። ይኸው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ እናመሰግናለን መምህራችን ዘመድኩን በቀለ እግዚአብሔር ይስጥልን በእውነት አንዳንዴ ግልጽ ግልጹን ከልብ ከልብ መናገር ይሻላል ብዬ አስባለሁኝ እስቲ አንዱ ሰው እኔ ቀድሞ ክርስቲያን ነበርኩኝ ኦርቶዶክስ ነበርኩኝ ብሎ ሲዋሽ እጅ ከፍንጅ እናያዘው ታቱን በቃል ታውቃለህ ወይ? እም እም የማንን አባት እንዳትቀል በቃል ስትል አልገባኝም። ምን ክርስቲያን ነበርክ በፊት? ቆይ፣ አዎ ኦርቶዶክስ ነበርኩ እኮ እየነገርኩህ እኮ ነው። ክርስትና ስም ማን ነበር? ክርስትና ስሜ አቤል እያልኩ ነው

አቤል ነኝ አለ። ኦርቶዶክስ ሆኖ ስመ ክርስትና አቤል የሆነ ሰው የለም። ብዙ ጊዜ ላታቸው ከሆነ ቲክቶክ ላይ እየገቡ ሰልም ያለሁኝ እንትና ነበርኩኝ አሁን እንትና ሆነ የሚባሉት ብዙዎቹ እንደዚህ አይነት ሰዎች ናቸው። በነገራችን ላይ ራሳቸውን እየሸወዱ ራሳቸውን ሙስሊሞች የሆኑ ተመልሰው ድጋሚ እየሰለሙ እየሰለሙ በሌላ ቪዲዮ ነው ያሸ ያሳያቸዋሉ እሱም በማሰጊያ ያሳያቸዋሉ። ሙስሊም ሆኖ ተመልሰው መጥቶ ሰልም ያለሁኝ የሚሉ ሰዎች አሉ። በጣም ያሳዝናል። እስቲ ይሄ አሸባሪ ደግሞ እንመልከት። አሰላሙ አለይኩም ረመቱላ በረካቱ። ይሄ የምትመለከቱት አሸባሪው ግለሰብ እንግዲህ ሃይማኖትን ከሃይማኖት ለማጋጨት ብሔርን ከብሔር ለማጋጨት ብዙ የጣረ ግለሰብ ነው። ነገር ግን ይህ ግለሰብ እስካሁን ድረስ በቁጥጥር ስር አልዋለም። እንዳይውል ካደረጉት ምክንያቶች መካከል ደግሞ እዚህ ያሉ ቲክቶክ ፕላትፎርም ላይም ያሉ አሸባሪውን በመደገፍና አሸባሪውን በመደበቅ የሚታወቁ ግለሰቦች አሉ። ስለዚህ መንግስት አፋጣኝ እርምጃ ወስዶ እነዚህንም የአሸባሪዎችን ደጋፊ የሆኑትን ግለሰቦች በቁጥጥር ስር እንዲያውል፣ እንደዛው ደግሞ አሸባሪውን የሚደብቁትንም ግለሰቦች አሸባሪውንም ጭምር በአደባባይ ወጥተው የሚደግፉትንም ግለሰቦች መንግስት በቁጥጥር ስር እንዲያውል እኛም እንጠይቃለን። ወሰላም አለይኩም ወራቱላ። የሚያሳዝነ ሁኔታ በነገራችን ላይ እስቲ እናየዋለን። ማን አሸባሪ እንደሆነ እናየዋለን። መንግስት ጉዳዩ አለ። መንግስት ይህን ነገር አላነሳውም። ኬዝ አድርጎም አላቀረበም። ለፍርድም በክሰስ በመከሰስ ደረጃም አልጠየቅም። ሙስሊሞች ምን አይነት ፌክ ሰሩ፣ ፖሊስ ይፈልጋቸዋል አለ፣ ኤርፖርት ታገዱ አሉ። ፖሊሲ አልፈለጋቸውም፣ ኤርፖርትም አልታገዱም። ምንም የታገዱበት ነገር የለም። ግን የሐሰት ወደ ብዙ ጊዜ ሲነተነዛ ተነዛ ተነዛና እውነት እየመሰላቸው እኛ ወንድሞች መጡ። ሐሰት ነው በነገራችን ላይ። በቅርቡም ከቤተክርስቲያን መልካም ዜና እንደምንሰማ ተስፋ አድርጋለሁ። ቋሚ ሲኖዶስ ጉዳዩ እያንቀሳቀሰ ነው። ተስፋ እናደርጋለን። እስቲ እውነት አሸባሪው ግማን ነው ስሙ ቃላዊ ሙስሊም ካሁን በኋላ የመልስ ምስጥ የምትመስጠት መቻል አለብህ፣ መግደል አለብህ፣ መግደል አለብህ፣ መገደል አለባቸው። ከግብ ካይሆንም መነሳት መቻል አለብህ። አንገቱን መቁረጥ አለበት። ጨርግድነት አንገቱን ፈሪ ናቸው፣ ቅዘናም ናቸው። ወላሂ እሱማ፣ ወላሂ ጨርግድነት አንገቱን ልትነሳ ይገባል። ቤተክርስቲያኑን ታቦቱ ልታናያ ልታጋጅለት ይገባል ያለ መታቸዋል በግልጽ በጋድ ጨርግድለት ታቦቱን አጋይለስ እያለ እሱ ብቻ አይደለም። ትላንትና አንዱ ሰው እንዲህ እያለ ነበር፣ በአደባባይ እንዲህ እያለ ነበር። ስሙሱሊኬኛ ከበጀማዳ ያሁዳን ፊና ዱዊ ረቢ አላሁ አክበር ረሱል ነቢ ሙሐመድ ዓለይሂ ሰላት ወሰላም የተከበሩ ነው። ቁርአንም የተከበሬ ነው። እስላም የተከበሬ ነው። ኦርቶዶክስን እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስን እንጨርሳለን በአላህ ፍቃድ። አላሁ አክበር

እምለው ነገር ግራ ገባኝ። ምን ማለት እንዳለብኝ አላቅም። ይህንን ያለው በአደባባይ ወጥቶ ክርስቲያን ቢሆን ኖሮ ሙስሊሞችን ብሎ እየጠራ ስማቸውን የሃይማኖቱን ስም ጠርቶ ሙስሊሞችን እናጥፋ ብሎ ቢሆን ኖሮ ከላይ ከመጅሊስ አንስቶ እያንዳንዱ ሙስሊም በቤቱ ድንኳን ጥሎ ያለቅስ ነበር። ሃይማኖታችን ተሰደበ፣ መንግስት የለም፣ እኛ ተጨቆንን እኛ ከድሮ ጀምሮ ከነገስታቱ ዘመን ጀምሮ እኛ እንደ ተጨቆንን ብሎ ያለቅስ ነበር። ይሄን ያለው ግን ሙስሊሙ ደረቱን ነፍቶ፣ ማንም አይጠይቀኝም፣ ማንም ምንም አያመጣም በሚል ማን አለብኝነት? እውነትም ደግሞ ማንንም አይጠይቀውም? ማን ይጠይቀዋል? ማንም። ክርስቲያን ቢሆን ኖሮ ካልተገደለ ተገደለ ብሎ ሰላማዊ ሰልፍ ይወጡ ነበር። ስለዚህ ክርስቲያኖች አሁንም እንድታውቁ የምፈልገው ነገር እየተደገሰላችሁ ያለውን ነገር አትርሱ፣ አትርሱ። ከሰዎች ጋር በሰላም መኖር የማይችልን ሃይማኖት ነው እንደምንም ችለን ተሸክመን እየኖርን ያለ ነው። በነገራችን ላይ ስድብ ነው ተብሎ እንኳን እፎይ ቢታሰር ራሱ በዚህ አያርፉም። እነሱም የሚፈልጉት ፍትህን አይደለም። እነሱም የሚፈልጉት የህግን መከበር አይደለም። እነሱም የሚፈልጉት ነፍስ ማጥፋት ነው። መጽሐፍ ቅዱሳችን ግን እንደዚህ ይለናል። በዮሐንስ ወንጌል ምዕራፍ 16 ቁጥር 2 ላይ ከምኩራባቸው ያወጧችኋል ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህን ጌታ ኢየሱስ የተናገረው ለሐዋርያቱ ነው። ሐዋርያቱን አይሁዳውያን ከምኩራባቸው እንደሚያወጧቸው እና እንደሚገድሏቸው፣ ይሄም ነገር በዛው ዘመን እንደተፈጸመ እናውቃለን። ነገር ግን ይሄ ትምህርት መልእክቱ ኤክስቴንድ አድርጎ በኤክስቴንሽን እዚህ ዘመን ድረስ እየሰራ ክርስቲያኖችን መግደል ፈጣሪን ማገልገል እንደሆነ፣ ለአላህ እንኑር፣ አላህን እናስደስት፣ አላህ ደስ ይበለው፣ እንዋጋለት እያሉ ነው። ስለዚህ እነሱ ፈጣሪን ማስደሰታቸው ነው በቤታቸው። እኛ ግን በግል ተነስተን ምንም አናደርግ። ፍትህ መስጠት የሚችለው አካል ግን ፍትህ እንዲሰጥ ጥያቄ እናቀርባለን። መንግስት ሌላ ነው ሌላ አካል ነው መንግስት። ስለዚህ መቀጣት አለባችሁ። እንደዚህ አይነት እርስ በርስ ህዝቡን እንዳይከባበር እርስ በርስ አብሮ እንዳይኖር የምታደርጉ ነፍሰ ገዳይነትን፣ ፍርድን እራስ መስጠትን የምታበረታቱ ሰዎች ለፍርድ መቅረብ አለባችሁ። እናመሰግናል። በነገራች ላይ እኛ ፍትህ ስንጠይቅ እና ሙስሊሞች ፍትህ ሲጠይቁ አንድ አይነት እንዳልሆነ በደንብ ልታወቁ ይገባል። እኛ ፍትህ ስንል መንግስት አልቃ ገብቶ የሆነ ነገር እንዲያደርግ ነው። እነሱ ግን እንደዛ አይደለም። እስቲ ደረጃ ዘ የሚሉት እንስማ። እፎይን ነካለን ስንል ሚሊዮን እፎችን መንካት እንደሚመጣ እንድታስቡበት ነው። መነጋገር ካስፈለገ በግልጥ ሜዳ ላይ ትምህርቶችን መማማር ይቻላል። ስድብ የሌለበት፣ ነቀፋ የሌለበት፣ ተንኮል የሌለበት ጥላቻ የሌለበት መወያየት ይቻላል። ከዛ ውጪ ግን ይሄን ስላልክ ይሄን እናደርጋለን ማለት አግባብነት የለውም። በቅንነት እንድትረዱ ፈልጋለሁ። እንግዲህ እንግዲህ ረሱል ሰለላሁ አለይሂ ወሰለምን የሚሳደቡት መጨረሻቸው ይሄ ነው። አልሐምዱሊላ ረቢል ዓለሚን። እንግዲህ ይሄ ሰውዬ ዛሬ በዚህ ሰዓት ከሀገር ሊወጣ ስል ኘም ተደረገ ማለት ነው። ከአገር ሊወጣ ሲንተፋተፍ ተያዘ። አልሐምዱሊላ ረቢል ዓለሚን። ረሱል ሰለላሁ አለይሂ ወሰለምን እስልምናን የሚቀጥፉት እስልምናን ላይ በማይሆን ቃላት የሚያወሩትን የሚሳደቡትን አላህ አሁንም ያስይዛቸዋል ማለት ነው። እንሻ አላህ እንደዚህ አይነት ነገር ይቀጥል በዛ ወይ። ስለዚህ ሰውዬ መጀመሪያ እኔ ነኝ ያወራሁት አንድ ሙስሊም አካል ሳያወራ ማለት ነው። ወላሂ አንድ ሙስሊም አካል ወጥቶ ይሄ ሰውዬ ረሱልን ሳድበዋል ሳይባል መጀመሪያ ቪዲዮ የሰራሁት እኔ ነኝ መጀመሪያ ማለት ነው። ገብታችሁ ማየት ትችላላችሁ። ስንት ቪዲዮ በሱ ላይ እንደረቀኩኝ ራሱ ማለት ነው፣ የመቼ ቪዲዮ እንደሆነ ሶ አሁንም፣ ኢንሻአላህ በአላህ ፍቃድ ረሱል ሰለላሁ ዐለይሂ ወሰለም የሚሳደቡትን ገደልን ከታችኋለን እንደዚህ ሰውዬ ማለት ነው። ኢንሻአላህ የሕግ አካል እናመሰግናለን። አላህ ይደልላችሁ ጨምርላችሁ፣ አቀኛው ነው ምን ያህል በሐሰት እንደሚኖር ምታውት ይፎይ፣ ተይዟል ኢላህ ይላል ግን አልታዘ ድሪም ነው ሁሉን ነገራቸው እንዳለ በህልም ውስጥ ያለ ቅዠት ውስጥ እንዳሉ ታያቸው። በዚህ ነው እስ አንድ አለ። ባለፈው አቅርቢው ነበር መስለኛል እንመልከተው። ወንድማችን በፎይ ዙሪያ ይሄ ኦርቶዶክሳዊ ወንድማችን ያለው ነገር አለ። እሱ ቪዲዮ አሳያቸዋለሁ። በዛ ላይ ሀሳብ እንሰጣለን። ከእናንተ የሚጠበቀው ግን ኮፒ ሊንክ፣ ሪፖስት ሼር በማድረግ ይሄ ቪዲዮ ለሌሎች እንዲደርስ አድርጉ። እስቲ ወንድማችን እንስማው። እሱም ምንድን ነው እኔ እፎ ያደለሁም እኔ የቅድስት ኦርቶዶክስ ተዋህዶ እምነት ተከታይ ተዋህዶ ነኝ ማለት ነው። ኦርቶዶክስ ተዋህዶ ነኝ እንጂ እንግዲህ ወንድማችን በቅርቡ ከፕሮቴስታንት ቤተ እምነት ወደ ኦርቶዶክስ የመጣ ነው። በዛኛው ቤተ እምነት እያለ አብዛኞቹ ታስታውሳላችሁ፣ እንዲሁም መነጋገሪያ ነበር ብልቴ ያበራል፣ የተለያዩ ከለሮችን ያወጣ ነበር ብሎ የተናገረው ወንድም ነው ካስታወሳችሁ ፍረተ ስጋ ወይም ደግሞ ማርያም ነች የገረዘች የኔ የፍረተ ስጋ ስለተገረዘ አራት አይነት ከለር ያሳይ ነው እኮ ብልትህ፣ እንደ ዲምላይክስ በግል ሚላል ማለት ነው። ይህ ሰው ከፕሮቴስታንት ወደ ኦርቶዶክስ መጣ። በመምጣቱ በጣም ደስ ብሎናል። ነገር ግን ቁጭ ብሎ ቤተክርስቲያንን እንዲሁም ደግሞ ኦርቶዶክሳዊ ስለንቦና ምን ማለት ነው፣ ኦርቶዶክሳዊ እንዴ ነው የሚኖሩት ነገሮች እንዴ ነው የሚፈቱት የሚለውን ነገር ገና መማር ሲገባው እሱ ኦርቶዶክስ ሆኖ ሌሎችን ወደ መስበኩና ወደ ማስተማሩ የገባውንድም ነው። እሱን እንዳለን ተውና ምን አለ በቪዲዮ ላይ እንደሰማችሁት፣ እኔ ኦርቶዶክስ ነኝ እንጂ እፎይ አይደለሁም። እፎይን መከተል ማለት ሰውን መከተል ማለት ነው። እኔ ለሰላም ለጸጥታ ምናምን ምተግ አይነት ሰው ነኝ። በእምነቴ ደግሞ ማልደራደር ነኝ። እፎይ ማለት የሚሳሳት ሰው ነው፣ ፍጹም አይደለም አለ። ለዚህ ወንድም ትንሽ ምላሽ እንስተው፣ አንደኛ እኛ እፎይንን ስንል ሃይማኖታችንን መተው ወይም ደግሞ ሰው እየተከተልን አይደለም። እፎይ ወንድማችን አካላችን ነው። የእሱ መጎዳት የእኛ መጎዳት ነው። እፎይ ያለውን ነገር ገለጸ እንጂ አላጠፋም። ካጠፋ ደግሞ ይቀጣል ነው የእኛ ሌላ ነገር አይደለም ያለው። እፎይንን ስንል ሃይማኖታችንን ትተን ክርስቶስን ትተን አይደለም ተሳስተን ሲቀጥል ምን አለ ወንድም፣ እፎይ ሊሳሳት ይችላል ፍጹም አይደለም እኛም እያልን ያለ ነው። ይሄ ነው እፎይ ፍጹም አይደለም። ነገር ግን የሰራው ስራ ትክክል ነው። አጥፍቶም ከሆነ ደግሞ እፎይ ካጠፋ ይዞ ሊጠይቀው የሚችለው የህግ አካል ነው። በሕገ መንግስቱ መሰረት መታየት አለበት ካጠፋ፣ እንኳን ከዛ ውጪ ግን ማንም እየተነሳ የደቦ ፍርድ እሱ ላይ መወሰን አይችልም ነው ያለው። ሌላ ነገር እኮ አይደለም። እኛ ፍጹም ሲቀጥል የወንድምና አለ ሲኖዶሱ ተሰብስቦ እኔ እፎይ ነኝ ሲል ያኔ እኔም እፎይ ነኝ ይላሉ አለ። ይህን የተናገረው እኔ ከክፋት ብዬ አላስብም። ቤተክርስቲያኗን ካለማወቅ አሰራሩን ካለማወቅ ነው አደለም? እነዚህ ቤተክርስቲያን ይጠብቃሉ ተብሎ ተቀምጠው ቤተክርስቲያን የማይጠብቁ ይቅርና፣ እንዲ እውነተኛ የሚባሉት እንኳን የመንጋው ጠባቂዎች ቢሆኑ ተነስተው እኔ እፎይ ነኝ አይሉ። ምክንያቱም የእነሱ ደግሞ ራሳቸውን የቻለ አሰራር አላቸው። እኛ ግን እንደ ወንድም ስለሆንን ነው ወንድማችን እፎ የምንለው እንጂ ሌላ ነገር አይደለም። ስለዚህ ሲኖዶስ ተነስቶ በየትኛውም ጊዜ ላይ ወይን አባት የተባሉት ለአንተ ሲሉ መቼም ተነስተው እኔ እፎይ ነኝ አይሉ ለአንተ። ሌላው ደግሞ በጣም ያስገረመኝ ነገር እኔ ለሰላም እተጋለው አገሬ ሰላም እንድትሆን ቤተክርስቲያን ሰላም እንድትሆን እኔ በሃይማኖቴ ድርድር አላውቅም አለ። እኛ ሰላም ነሽነን እኛ ሰላም ማንፈልግንን አደለን። ሰላም ስለፈለግን እኮ ነው እፎይ፣ ልክ ነው። ካጠፋ ግን በህጉ መሰረት ይዳኝ እያለን ያለ ነው። ሰላም ማንፈልግ ሰዎች ብንሆን ተነስ ፍለጠው እንዲበለው ስድስት መቶ ሺ ሰባት መቶ ሺ እንከፍላለን ማለት አያውቅተንም ነበር። ግን ያ እንደዛ ስላልሆነ ነው በህጉ መሰረት ይካሄድ ነው እሱ አጠፋ ከተባለ፣ ሌሎች ደግሞ ቤተክርስቲያንን የሰደቡት እነሱ መቀጣት አለባቸው ነው እያለ ነው ያለ። ነው እውነተኛ አንተ ሃይማኖተኛ ብትሆንና እንዲ ኦርቶዶክስ ብትሆን ስለ ሃይማኖት ብትቆረቆር ኖሮ ዛሬ ላይ እንደዚህ አይነት ቪዲዮ ባልሰራ ነበር። ምክንያቱም አመልካለሁ የምትለውን አምላክህን ጆሮ ለመስማት እስከሚቀፍ ድረስ ያዋረዱና እንዲሁም ደግሞ ያንቋሸሹ ሰዎችን ነው ለግ ይቅረቡ እያለን ያለ ነው። ስለዚህ እባካችሁ ይሄም ልጅ ሆነ እሱን የመሰላችሁ ሰዎች ገና ከሌላ ቤተ እምነት ወደ ኦርቶዶክስ የመጣችሁ በተቻላችሁ አቅም ቁጭ ብላችሁ ተማሩ። የኦርቶዶክስ ስለንቦና እንዴት ነው ኦርቶዶክስ እንዴት ነው የሚኖሩ ችግሮች እንዴት ነው የሚፈቱት የሚለውን ነገር በእርጋታ ቁጭ ብላችሁ ተማሩ። ከዛ ውጭ ግን ገና እንደመጣችሁ ለኦርቶዶክስ ተከራካሪ፣ ሰባኪ፣ የቤተክርስቲያኑ ዋና አስተማሪ ድምጻቸውን የሚያሰሙ ኦርቶዶክሳን ደግሞ አናት አናት ለመኮርኮም እባካችሁ አትቸኩሉ። እናመሰግናለን። እግዚአብሔር አምላካችን ይስጥልን ወንድማችን። በጣም አሳዘነ። ቤተክርስቲያን ሳያውቋት ለቤተክርስቲያን በቤተክርስቲያን ስም የራቸውን እውቅና ለመገንባት በጣም የሚጥሩ ሰዎች አሉ። በጣም በጣም የሚያሳዝኑ ነገር ማለት ነው። እስቲ አንዱ ጀማሪ ለመታወቅ ሲፈልግ መሰለኛ ላቅም በዘመድኩን ተነሳ። ይህ ቪዲዮ የደረሳችሁ ሙስሊሞች በሙሉ በአላሽ ሸርኮፒ ሊንክ አድርጉት። ሸርኮፒ ሊንክ ሳታደርጉት እንዲያታልፉ ይህ በምስሉ ላይ የምትመለከቱት ዘመድኩል በቀላ የሚባል የቀበሌ ውሻ በቁርአንና በሀዲስ ላይ አሁንም ቅጥፈትና ውሸቱን አምጥቷል። እኔ አሁን የምጠይቃቸው ክርስቲያኖችን ይህን ቪዲዮ በደንብ ሼር ኮምፒሊንክ እያደረጋችሁ አድርሱልኝ። እስኪ እውነት እናንተ የምትከተሏቸው የሃይማኖት አባቶች እውነትና መጽሐፍ ቅዱስን የሚያውቁ ቁርአንን እናውቃለን እያሉ ቅጥፈት ከሚያመጡ እስኪ የእውነት የሃይማኖት አባት ከሆኑ በየጉርጓዱ እየገቡ ከመሳዴብ አንጧቸውና ከኛ ኡስታዞች ጋር ይፋለሙ። እስኪ አትሳዴቡ ና ኑቶሎና ፊት ለፊት ተወያዩ እስኪ። እኛንም አታደናግሩን። ኑና ፊት ለፊት እስኪ ተወያይታችሁ ሀሳባችሁ ሲያሸንፍ ማየት እንፈልጋለን፣ እውነት ሲያሸንፍ ማየት እንፈልጋለን ብላችሁ እስኪ ጥሯቸው። ይህን ብቻ እንዲታደርጉ ነው የምፈልገው። ይሄን ማድረግ ከቻላችሁ እናንተ ጀግና ናችሁ። በቃ መሳደቡን አፍ መክፈቱን እንዲህ እንዲህ ነው፣ እንዲህ እንዲህ ነው እያሉ የሰውን እምነት ከማንቋሸሽ፣ እውነት እምነታችሁን የምታውቁ ከሆነ በእምነታችሁ የምትተማመኑ ከሆነ አለ የሚባል ቄሳችሁን አንጡና ከኛ ሃይማኖት አባቶች ከኛ ኡስታዞች ጋራ ቁጭ ብለው ፊት ለፊት መወያየት ከቻሉ እነሱ ጀግና ናቸው። በቃ ይህን ብቻ እንዲያደርጉ ጥሯቸው፣ ጋብዟቸው፣ አትሳደቡ ኑ በሏቸው። እስኪ ልብ ካላችሁ ይህን ብቻ አድርጉ። እኔ የሚገርመኝ ነገር እኮ ይሄ ነው። በጣም የሚያሳዝነኝ ነገር ምን ሊቃውንቱ ቱ አስጌዳችሁ ምን ቀሳውስቱ አስጌዳችሁ። ይሄው አንድ ፎይ እኮ ስድስት ሰባት ሆናችሁ እና እንወያይ እያለ ነበር። ኢቭን ኤፍ ትላንትና ማታ ራሱ የሆነ የማኛ ጠርቶ ነበር። ኑ ውሳቶች፣ ኑ እና ተወያዩ ሲላቸው የተገኘለት አልነበረ ለመንቀሳውሱ ከካናት ሆቴል ለች ገና ትንንሾች፣ እናማማይ እንኳን አትችሏቸውም፣ ለትንሾ ትችሏቸውም ለምን ካህናት ከተሄደላችሁ ለዛ ደረጃ አልደረሳችሁም። የኛ ዝምታ ነው እናንተን አቅም የሰጣችሁ እያልን ያለ ነው። ዘመድኩን ጋር እፎይ ለዚህ ነው መልስ የሰጠው። ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏ የሚሆን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም ነገር ግን በሁለቱ መልካም ፈቃድ ሊሆን ይገባል። እሱ እሷም ማስገደድ የለበትም፣ በአፍሽ ካልጠባሽ ልም ብሎ እሷም እሱም ማስገደድ የለባትም። በመልካም ፍቃዳቸው እስካደረጉ ድረስ አይከለከሉም። ሌላው ደግሞ ቦታው ንጹሕ ባህራ መሆን አለበት፣ ቆሻሻ መሆን የለበትም። በአፏ በምጠባበት ሰዓት እንደውጭ በየትኛውም የሰውነቱ አካል ማድረግ መሳሳብ ይቻላል። በዚህ ጉዳይ ኡለሞችም ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው። እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊልኪታብ ሚንሸ ይላል። በመጽሐፍ ውስጥ ምንንም ነገር አልተውንም እያንዳንዱን ነገር ምላሽ ሰጥተናል ይላል። እንግዲህ እሱ ሲናገር ያልተጸየፈውን፣ እሱ ሲናገር ያንተን ያላለውን እንትና ተናገረው ብሎ አቧራ ማስነሳት ምን ማለት ነው? እኔ አልደግመውም። እሱ የሚለውን ምላሱንም እያለ የሚናገረው የእነሱ ኡስታዝ የሚናገረውን አንደግመውም፣ እናመጣዋለን። ሌሎችም ኡስታዞቻቸው የሰጡትን ፈተዋ አምጥተን ማሰማት ነው። ክርስትና ሴቶችን እንዲበድላል፣ ክርስትና ሴቶችን ይጨቁናል፣ ክርስትና የዘማውያን ነው፣ ክርስቲያኖች ዘማዊ ናቸው ክርስቲያኖች እንዲህ ናቸው ለሚለው ዘማዊማ ማን ነው እንመልከተው፣ እያለ ከአዲስ እና ከቁርአን እያመጣ ይሄን አስረዱን ይሄን ፍቱልን ያለ ሚያጓባን እሱም እስቲ። ሌላኛው ደግሞ በባለፈው እንዳቀርብላችሁ ነበር፣ ነገር ግን በኦሮምኛ ስለነበር አልተተረጎመላችሁም። ስለዚህ በኦሮምኛ ተርጉመውና እነስ ነው ቢል ላይ የተሳለ በሬ ሳር ይበላላሉ። የሀገሬ ሰው ክርስቲያኖች፣ ምን እንደተዘጋጀላችሁ ምን ድግስ እንደተደገሰላችሁ እዩት። ልተርጉምላችሁ፣ በኦሮምኛ ነው ያለው። ወደ አማርኛ ልተርጉምላችሁ። የነቢያቶቻችንን ስም ኢሳን ኢየሱስ ብላችሁ ሙሳን ሙሴ ብላችሁ ኢብራሂምን አብርሃም ብላችሁ የቀየራችሁ በሀገር ውስጥም በውጭም ያላችሁ ይሄ ነገር ከአሁን በኋላ መቆም አለበት። እነዚህ ነቢያቶች የእኛ ናችሁ የምትሉ ከሆነ ወይም ደግሞ ክርስቲያኖች ነበሩ የምትሉ ከሆነ ማስረጃ አምጡ፣ ካለበለዚያ ካሁን በኋላ ኢሳን ኢየሱስ ብላችሁ መጥራት፣ ሙሳን ሙሴ ብላችሁ መጥራት፣ ኢብራሂምን ደግሞ አብርሃም ብላችሁ መጥራት በፍጹም አትችሉም። እንዶ ምን እያሉ ሰላም ሰልፍ እንወጣለን እያሉ በኦሮሚያ ምድር ላይ ምን፣ ካሁን በኋላ ኢየሱስ ብላችሁ መጥራት አትችሉም ይላሉ። እሺ እሺ ምንድን ነው ያለው ማስረጃ አምጡልን ማስረጃ ደግሞ ካላመጣችሁ ከአሁን በኋላ በየነብዩታቸ በእኛ ነቢያት የምትነግሩት ንግር ማቆም አለባችሁ ከአሁን በኋላ ይሄ ነገር ድርጊት በኦሮሚያ ውስጥ መቆም አለበት ምን ኢየሱስ ብላችሁ መጥራት አችሉም እያሉ ነው እንግዲህ ደግሞ ይሄ ነገር የት ነው በመስጊድ ውስጥ ነው እንግዲህ ህዝብ ሰብስቦ ነው ይሄ ነገር እየተካሄደ ያለው ደግሞ ሰላም ሰልፍን እንወጣለን እያሉ ነው ከዛ ህዝቡን ጨረሻል ምን አለ አላሁ አክበር አላሁ አክበር አለ እፎይ ምን አደረገ ታዲያ ለምሳሌ ፎይም ኮይ የሚያደርገው ለምሳሌ ከአንዱ ማለት ነው መልስ ነው የሰጠው ማስረጃ ነው የሰጠው እነሱ የቁራኑን አላሃ እንዳልሰበኩ መልስ ሰጠ እዛ ይገደላሉ እዚህ ጋ ደግሞ መረጃ አምጦ ካለበለዛ ኦሮሚያ ክልል ላይ ኢየሱስ በላችሁ አጠበም እያሉ ነው መረጃ ሲመጣላቸው ይትገደሉ ያሉ እኛስ ግን በኢየሱስ ክርስቶስ ዛሬም ነጌም ከነጌ ዳ አናፍርም ኢየሱስ ክርስቶስ ጌታ ነው አሜን አሁን ላይ የሆነ ያለው በነገራችን ላይ እሱ ነው መጥራት አትችሉም። ኢየሱስ ማታ አትችሉም ዒሳ በሉ እ በዛም ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስ ማታ አትችሉም ነብዩ ዒሳ በሉ እየተባለ ግዴታ አዋጅ እየወጣ ነው በኦሮሚያ ክልል ላይ። ምን ያህል ያዛልቀናል ግን? እናቅም ወንድማችን ፎይ ስለአላህ የተናገረውን ወይ ደግሞ ስለአላህ ከአላህ ስር ያለችው ማህፀን የተናገረበትን ቪዲዮ ደግሞ እንስማ። ሞር ከማህፀን ጋር በተያዘ ነው የምንነጋገረው። ሱራ አርባ ሰባት ሀያ ሁለተኛውን አያ እንመለከታለን ማለት ነው። እነኝህን ስንመለከት ምንድነው? እሱ አላህ ፍጥረትን ፈጥሮ ከጨረሰ በኋላ ማህፀን ትነሳና፣ ልብ በሉ፣ ፍጥረትን ፈጥሮ ከጨረሰ በኋላ ማህፀን ተነሳ፣ ያላህን ቀሚስ ትጎጥታለች። አላህ ቀሚሱን የምትጎጥትበት ማህፀን የምትባላለች ራሃም ወይም ውምብ ትነሳና ምን ታደርጋለች ምን ታደርጋለች? እንትኑን ከታይ ሽርጡን ትጎትትበታለች። ይሄ ማለት ምን ማለት ነው? አላ ፊዚካል ቦዲ ያለው እንደሆነ የሚያሳይ ነው። ይሄ ራሳቸው የሙፈሴሮቻቸው አስተምሮ ነው። እኛ ላይ ብዙ ጊዜ ሞክ በማድረግ ከሚታወቁበት አንዱ ወንድ ልጅ አታምልኩ፣ ኢየሱስ እንዲህ ነው እንዲህ እንዲህ ነው ክርስቶስ በሥጋ የተገለጠ አምላክ እንደሆነ እናምናለን ስጋ የተገለጠ አምላክ የባሪያን መልክ የያዘ መሆኑን እናምናለን። በስጋ ከመገለጡ በፊት ግን ስጋ አለው ብለን አናምነው። ፊዚካል ቦዲ ያለው አምላክ ነው ብለን አናምነው። እንደ እስልምናው ቴዎሎጂ ግን በስጋ ያልተገለጠው አምላክ አላህ የሚባለው ካራክተር የተሰጠው በመሐመድ እና የተፈጠረው መሐመድ ነው። አላህን የፈጠረው አላህ መሐመድን ፈጠረ፣ መሐመድ ደግሞ አላህን ፈጠረው። አስቀድሞ መሐመድ አላህ አላህ ደግሞ እሱን እንደፈጠረው አርጎ የተረከላቸው ተረት ተረት ማለት ነው። ይህ አካል ሙሐመድ አላህ ብሎ ያለው አካል ፍጥረትን ይፈጥርና ፍጥረትን ፈጥሮ ከጨረሰ በኋላ ማህፀን ተነሳ ትጎትትበታለች፣ ቀሚሱን እና ቀሚሱን ትጎትትበታለች። አላህም ያስጠነቅቃታል፣ ረፊ አቁሚ ብሎ ማስጠንቀቂያ ዋርኔን ይሰጣታል ማለት ነው። እሷም ከማውለቅ እንደተቆጠበች ነው የምንረዳው ማለት ነው። ብታወልቅበት ሜይ ቢ ፆታው ይታያል አይታይም፣ እሱ ሌላ ጉዳይ ይሆናል። ጥያቄው ላይ የምናነሳው ይሆናል። አውልቃበት ቢሆን ኖሮ ምን ነበር የሚፈጠረው የሚለውም ማለት ነው። እቺ ማህፀን ይሄን ነው ያለችው ስንል አርሹ ላይ ተጣብቃ ነው ያለችው። እንደ ስል እናስተምሮ ሰባት ሰማያት አሉ። የመጀመሪያ ሰማይ አለ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ሰማይ አለ። ከዛ በኋላ አርሽ አለ። ከዛ አለ እቺ ደግሞ አርሹ ላይ ተጣበቀች አርሹ ላይ ተጠፈች ነች። ስለዚህ አላህ ከአርሹ በላይ ከሆነ ማዕፀን ደግሞ አርሹ ላይ ከሆነች የተጣበቀችው ያላህን ቀሚስ የምትጎትት ከሆነ እቺ አካል ፍጡር ነች ወይንስ ፈጣሪ ነች? ምንድን ነው ማዕፀን ብለንም ጥያቄ እናነሳለን። ይህ ብቻ ሳይሆን ደግሞ እሷ አላህን እንደሚያከብሩት አላህ ጋር ቃል ኪዳን እንደሚግባቡት ከእሷ ጋርም ቃል ኪዳን አላህ ደግሞ ተግባብቷል ከአንቺ ጋር ጥሩ ግንኙነት ያደረገ ከእኔ ጋር ጥሩ ግንኙነት ይኖረዋል፣ ብሏል ከአንቺ ጋር ግንኙነትን ያቋረጠ ከእኔ ጋርም ግንኙነቱ ይቋረጣል፣ የሚል ቃል ኪዳን ተገብቶላታል ማለት ነው። ስለዚህ ነስሰርሊ ከውም ወይንም ደግሞ ከማሐፀን ጋር ቃል ኪዳናችሁን እስካልጠበቃችሁ ድረስ ካላጋ ቃል ኪዳን የላችሁ ይህ ማለት አላህንም የምታመልኩት በዛው ላይ ውስጥ ስታልፉ ነው። በዛው መስመር ውስጥ ስታልፉ ነው። ይሄ ማለት ምን ማለት ነው? ላላህ የሚሰጥ አክብሮትና አምልኮት ለእንትናም ይደርሳታል ማለት ነው። ለማህፀንም ይደርሳታል። እቺ ማህፀን በቂያማ ቀን ትመጣለች፣ እንደ ጎማ እየተሽከረከረች እንደዚህ እየተሽከረከረች እየተናገረ ትመጣለች። ማ ማህፀን የኔ ያለችው አልኳችሁ። አርሹ ላይ ተጣብቃ። አላህ ደግሞ የቂያማ ቀን ሰዎችን የሚያስነሳው በወንድ ፈሳሽ ዘር በሚመስል ከአርሹ ስል ከሚረጨው ነው። በዓለም ህዝብ ላይ አላህ የወንድ ዘር የሚመስል ከአርሹ ላይ ያዘንባል። ያ ከአርሹ ላይ የሚዘንባው ምድር ላይ ያረሰርስና ምን ያደርጋል? ሰዎችን ከመቃብር ይቀሰቅሳል። ያ የሚረጨው ከወንድ ዘር የሚመስለው ከአርሹ ላይ የሚመጣው፣ እሷ ደግሞ አርሹ ላይ የተጣበቀችው ያው ሎጂክ ይገባችኋል። እንዲቴል አልሄድበትም። በጾም አፌን ብዙ አላበላሸው። እፎይ። አነበበ እንጂ አልጻፈም። ምንለው ይሄን ነው። ለማንኛውም እዚህ ላይ እንጨርስ። ሰላማዊ ዘሪ ከነም ከእናንተ ጋር ይሁን። ቸርቆዩ